አሁንም የምንሄደው እንግዲህ ቃለ እግዚአብሔርን ከተማርን ውስጣችን የሆነች ትንሽ ነገር ከተቀመጠች ጠላት ከውስጥ ይረበሻል። መጀመሪያ ቃለ ወንጌል፣ ከዛ በኋላ ያደፈጠውን እና አስሮ ገድና ድል ላይ ጥላ የሆነውን ጠላት የግድ መቃወም አለብን። ከእኔ ውስጥ ውጣ ማለት አለብን። ከባህሪ ተነቅለህ ውጣ። የጠብ መንፈስ፣ የነገር መንፈስ፣ የብስጭት መንፈስ፣ የጭንቀት መንፈስ ከእኔ ውጣ ማለት አለብን። የተስፋውን ቃል በባህሪያችን ስናኖር ፀረ ተስፋ የሆነው ደግሞ ከውስጣችን ይነቀላል ማለት ነው። እናት አባት

ትጎዘጉዛለች አታውቅኝ፣ ትቅማለች ትጎዘጉዝ ነበረ እንደ ፍየል። ልጃችን በዚህ በምስራቅ አቅጣጫ የጫቱን አለም እንደ ስራ መክፈቻ፣ እንደ አይን መክፈቻ፣ እንደ ድል መክፈቻ። እያደረገው የበለጠ ገኖ የሚገኘው አሁን እዚህ አዲስ አበባ ውስጥ በጣም ተአምር ነው። የቃሚው አበዛዝ አዲሱ ትውልድ በሙሉ በአረንጓዴ ቅጠልና በዚህ በሽሻ ጋንጃና እንደውም ወደ ትልቁ ማሪዋና ደርሶ እብደትን እና ሞትን እያፋጠንን ያለው እብደትና ሞትን እያሻሻለን ያለው ይሄ ምንድን ነው? ታሪካዊ ጉዞ ታዲያ ጸሎት ካልጸለዩ፣ ካልሰገዱ፣ ካላመለኩ አባቶች እና እናቶች መገኘቱ ያመጣው መከራ ነው። በስልሳው ዘመን የነበረው የሰው ተፈጥሮና ጉልበት ወደ አረማዊነት እስኪቀየር ድረስ ቤተሰቦቻችን ስለ እግዚአብሔር ጉዳይ ዝም ብለዋል። በክህደቱ ዓለም የክህደት እንጀራ የበሉ በሙሉ የወለዳቸው ልጆች አሳርን የሚያመጣ ትውልድ ተክተዋል። በልተዘጋጅ በወጥናተከሰብነት ላይ እንግዲህ እንደዚህ ነው ቤተሰብ የሚያወርሰው እንዲህ አይነት ዛር ነው። እግዚአብሔር የለም ያለው ትውልድ ዛር ይዞት ነው የለም ያለው። ተምሬያለሁ ያለው ያለው ትውልድ ከአጥፊው መንፈስ ጋር ነው የተማረው። ነቃሁ ያለው ትውልድ በሪወት አለም ውስጥ መርዘኛ የሆነ መንፈስን ይዞ ነው። በባህሪ ውስጥ የኖረው በጣም ዘግ፣ ቀጥ ከሰውነቱ ወጣ። እሺ፣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም። ሲኦል ታስረናል፣ እወጣለሁ። ሲኦል ታስረናል፣ ሲኦል ታስረናል። ቶሎ ሰማ አጥጮ ነው። በደንብ አንሰማ ጆሯችን ብዙ ጊዜ ያመልጣል። አስተውለን አንሄድ። የእምነት ዋጋ ምን ያህል ታላቅ እንደሆነ አንረዳ። አንድነቶቻችን መልካም ነገርን ለመያዝ አይጓጉ። አስተውለናል

እስታዘበ ባለቤትሽ እንዴት ሆኖ ሞተ? አላውቅም፣ ድንገት ነው በመኪና አደጋ ወጥቶ የቀረው የልጅነት ባል፣ አንድ ልጆ። በኋላ ወደ ክርስትና ተመለስኩ። የግንቦት ልደታ ቀን ነው ከዛ ወደ እምነት የተመለስኩ። ከዛ በኋላ መኪና አደጋ ደረሰብኝ። ብዙ ስቃይ ነው። እኔ ከሞት ተረፍ፣ በታምር ሰማዕቷ ታደገችኝ። አብራችሁ ነበራችሁ አይደለም። እሱ 13 ዓመቱ ነው፣ 14 ዓመቱ እሱ በመኪና አደጋ ነው የሞተው። አንድ አይነት አሟሟት፣ አንድ አይነት ችግር የሚያስይዙ ያጋንንት ጠባዎች አሉ። አሁን ባሏ በመኪና አደጋ፣ እሷ እንደገና ደግሞ አንቺም በመኪና አደጋ። በታምር ተረፍኩኝ፣ በመቤቴ ታምር፣ በኪዳነ ምሕረት ታምር ተረፍኩ። አትሞታለች፣ ሰውዬ ስጠበቅ ይሄ ሁሉ ወልቆ ሶስት ቦታ የተሰጥነው፣ ይሄ ራሱ እዚህ ረስ ተከፍቷል። በታምር ቆንኩ ቆንኩኝ። የመቤቴ ታምር የሰማታ የድንግል ማርያም ታምር ነው። ቆንኩኝ በታምር ነው ያለኝ ንብረትም አለቀ። ንብረት ብዙ ንብረት ነበረ፣ ተበተነ። በቃ እጅግሬ ብቻ ነው እኔ ብቻ ድኝ በተአምር ልቁም ነው ያልኩት። ቤተሰቦቼ የሚው ትተዋል። ባዳ ምልኮ ያደረጉ ነበር አሁን ትተዋል። አባአባቴ ሞቷል። እናቴ እናቶቼ ነበሩ ትተዋል። እናቴ ላቆርባስል ነው የተገለበኩት። ራሱ አስራ አምስት ቀን ከዚያ ዛሬ አስራ አምስት ቀን አቆርብሻለሁ ብዬ እንደቀ እንትን እንዳልኩኝ እኔ የተገለበጥ ኮጥቼ መኪና አደጋ ነጋዴ ነበርኩ አንድ አይነት ችግር የሚመጣው እንዲህ ነው። እንግዲህ ይሄ ይጋርዳል ማለት ነው። መጋረድ ባህሪው ነው። ሹፌሩን ሄዶ ይጋርዳል። ጸልህ ካልወጣ ግርዶሽ አለ። አመስግነህ አምልኮት አድርገህ ካልሄድክ መንገዱ ራሱ መከራ ነው። በቤተሰብ ውስጥ አንድ አይነት ችግር የሚፈጥር በእንቅፋት የሚሞቱ አሉ። በትንታ የሚሞቱ አሉ። ይሄ ሞት እኮ በዘራችን የታወቀ ነው ብለው ደግሞ ይመሰክሩለታል። ወጥተው የሚቀሩ ወጥተው መቅረት እኮ የዘራችን ነው፣ ከሌም እኮ እንደዚህ ነው የተደረገው እያል መጥፋትን ከዘር ጋር የሚያያይዝ መንፈስ ይከታተላል። ሂሳቡና ስትራቴጂው በአንድ አይነት ግብ ውስጥ ነው። ከሌ እኮ ተሰቅሎ ነው የሞተው እንደሞ እንደገና አባቱም እኮ ተሰቅሎ ነው የሞተው ይባላል። እረ አይደለም፣ በፊት ለነበረው አጎቱም ተሰቅሎ ነው የሞተው። እንደዚህ እያል በዛሩ አሰራር ውስጥ ወይም በዚያ አጥፊው መንፈስ አሰራር ውስጥ አሟሟታችንን ይወስነዋል ማለት ነው። አይዞሽ ሁልጊዜ ጠዋት አንድ ማታ አንድ ስግደት አጣቆሽ ምንድን ነው መከት ነኝ፣ ቡዳ ዛር ነኝ። እሺ ሰላሳ ምናምን አመት ነኝ ከሷ ጋር አብሬ የቆየው። አንድ አመትም ከሰይጣን ጋር ከባድ ነው። እንኳን ይሄን ሃለኝ አብዛኛዎቻችን እድሜ ልካችንን ነው ከመንፈስ ጋር ያለው ፈተና ነገሩ። ግን ካወቅንበት ጊዜ ጀምሮ ነው በተስፋው ውስጥ የምንቆየው። አብሮ ተወልዶም አብሮ አድጎ አንዳንዱ ይወጣል አንዳንዱ እዛው እኝ እንዳለ በውስጥ ታሸንፉታላችሁ። የውስጥ ማሸነፍ ባይወጣም ማሸንፋችሁት ይኖራል። ለምሳሌ ቅዱስ ጳውሎስ በውስጡ አሸንፎት ነው ይኖሩ ከነ እንዲወጣ ሶስት ጊዜ ጸለይ ግን እግዚአብሔር ጌታ ኢየሱስ ክርስቶስ ጸጋዬ ይበቃሃል አለኝ ነው። ለምን የብንያም ነገድ ነው። የብንያም ነገድ ከጣሁት የመጣ ነገድ ነው። እድሜልኩን ለእስራኤል ሕዝብ ትልቅ እንቅፋት የሆነ ነው የብንያም ነገድ ነው። ለምን? በጣዖት ጊዜ በራሔል አማካኝነት የተወለደው አብሮ ይወለዳል። መጽሐፍ ቅዱሳዊ ይዘቱ የማያቋርጥ ነው ብለን እኮ ተናግረናል። ረጅም ዘመን እናሾፋለን። ታዲያ በመንፈስ ቅዱስ የቃል ኪዳን ትውልድ ሲወለድ፣ በመንፈስ ርኩስ ደግሞ የሚጠፋ ትውልድ ይወለዳል። በቃ ይሄው እኛ በቤተ እግዚአብሔር ሆነን የምንጠፋ ትውልዶች በውጭም ሆነን የምንጠፋ ትውልዶች ሆነን ነው የተወለዱ። ቤተ እግዚአብሔር መተን መንፈሳችንን አናቀውም። በውጭም ሆነን መንፈሳችንን አናቀውም። ብዙዎቹ እንዲህ ነው የለብኝም የሚሉት። እንደው በእጥፍ ነው ያለባቸው። የለብኝም አይሰራም። በዚህ ዘመን እኔ አላመለኩ እኔ አልጠራሁ። ምን እናት ሀያትህ ቅድሚያት ጠርተውታል። ስትወለድ አብሮ ተወልዷል። አለቀ በቃ። እኮ ይህንን ለምን ጸሎት ከለከለ? ታዲያ ለምን በትክክል መስማት እና መልካም ነገር መናገር ለምን ከለከለ? ለምን ትጣላለህ? ለምን ትፋጃለህ? ለምን ታማለህ? ለምን ሰው ታሳድዳለህ? ታዲያ ዘር እኮ ስለሆነ ዘር ውስጥ የገባ ጠላት ዘር ሆኗል። የጨው አንተም አብረን ትሰማለህ? እሰማለሁ እኮ እኔ እኮ እዛ መጥተህ ነበርኩ። የት እዛ? ነገር የውጭ ሀገር መጥተህ ነበር? አምልጬ ነው። የት ነው? ሜልበር ሜልበርን፣ አውስትራሊያ እዛ ነበርክ? ነበርኩ። ልጅ ዝም ብዬ ነው ያስመለጥኩት። አሁን የእሻ የምን የምን የምን አደረኩት? ደፍተራ አንተ ግን አበላሸ ዲያቆን ነበር ዲያቆን ነበር። የደብተር አመት ነው ዲያቆን ስንሆን በአምልኮት ውስጥ ዲያቆን አልሆንም። በቃል ትምህርት ነው ዲያቆን የሆነው። የቃል ትምህርት ማለት ደግሞ የቃል ትምህርት ነው። ውስጣዊ መሰበር ከሌለ ውጫዊ የሆነው ኃይል እንጨት ይሆናል። ከዛ በኋላ በቃ በውስጥ በኩል የአምልኮት ፍቅር ሲኖር እና የመንፈስ ቅዱስ እገዛ ሲኖር ከክፉ መንፈስ ጋር ሲወለድ አብሮት ይወለዳል። ከጌታ ጋር ሰይጣን ቤተ መቅደስ ጫፍ ላይ አብሮ አልቆምም። እንደ ምን ይሄ የሚገርም ነገር ነው። ጌታውን እኮ መርቷል። መጀመሪያው ላይ ና እንሂድ እያለ ወደ ቤተ መቅደስ ጫፍ ሲሄድ መንገዱን ይመራው የነበረው እኮ አምላክ ፊት ይሄድ የነበረው እኮ ሰይጣን ነው። እጫፍ ላይ ከወጣ በኋላ ለምን አላቃጠለውም? የታሪኩ ቤተ መቅደስ መብት አለው እኮ፣ እሱም ባለመብት እኮ ነው። መብቱን እንረሳና እንዳው ጭራሽ ድብን ያለ ርኩስ እናደርገዋለን። አደለም፣ ርኩስ ብቻ አደለም፣ ርኩሰቱን ለሰው ልጅ የሚያስተምር ጉልበት ያለው ነው። የውስጥ የስነ ልቦና ሰባኪ ነው። ይሄ ነው እንግዲህ፣ ይሄ እያለ መወለድ እኮ ከባድ ችግር ነው። እውነት ነው እንዳሉት ከሃይማኖት የራቅን ሰዎች ስለሆን፣ ከመንፈሳዊ ይዘት የራቅን ስለሆን ይህ ችግር አጋጥሞናል። እና የእርስዎ የአባታችን ትምህርት ስንከታተል ሁሌ በጸሎትም በስግደትም እያንበረከክን ነው። ብዙ ጊዜ ይጫዋል። ብዙ ጊዜ ይነግረናል። እሷ በተለይ በደንብ ነው የሚያናግራት እና አሁን እንግዲህ ግርማን ማየት አለብኝ፣ ስራ ያለው መውጣት አለበት ብላ ነው የመጣችው። እግዚአብሔር ይርዳድ። እግዚአብሔር ልሁላችን ነፃ ያድርገን ነው። በጣም እግሯን መያዝ አብረን የተወለድከው ከተወለደች በኋላ ነው። ዛሬ ዛሬ በል ሥነ ሥርዓት ያዝ። ከእናት የመጣው ካባቱ፣ ካባቱ፣ ከናቱ፣ ከሁለቱም ሰው መንፈስ ቅዱስን ያወርሳል። ስንበረታ መንፈስ ቅዱስን እናወርሳለን። ካልበረታን የጥላት መንፈስን እናወርሳለን። የክህደት መንፈስ ስላወረስን በዚህ ከስልሳው ዓመት በኋላ ያው እግዚአብሔር የለም አይደል ያልነው እግዚአብሔርን ስለካድን ከዛ ጊዜ ጀምሮ የተወለደው በሙሉ ክደት ነው። መካካድ ባህሪው ነው። በቋንቋ ይካካዳል፣ በዘር ይካካዳል፣ በወሰን ይካካዳል፣ በቦታ ይካካዳል፣ በትምህርት ይካካዳል፣ በእውቀት ይካካዳል። ክደትን ያወረስ ነው ማለት ነው። ክደትን ስንወርስ እንደነዚህ አይነት ዛሮች የባህሪያችን የመንፈስ ውርስ ይሆናሉ። በልተመርክክ ቦንት ነው ከሰውነቱ የአይን ብራናችንን መንፈሱ ሲያየው ባየንበት ልክ ሁል ጊዜ ፈተና። እሺ፣ በኢየሱስ ክርስቶስም ኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ የደብተራ መተትም ስንት ባህር፣ አህጉር አቋርጠውን የመጡት እዚህ መስከ አወቅሽበት የዛሩ አው ልጁ ግን አይቀጠቅጥም፣ አይሰግድም፣ አይቀጠቅጥም። ይሁን ብሎ ነው የሚሆነው። ውጪ ብቻ በርታ ሰዎች ስንት ጊዜ ብዙ ጊዜ ምን አደረከው? ብዙ ጊዜ ስላም ነው። ክርስቲያኑ እስላም ስላም ነው። ይሰግዳል፣ ሰላት ያደርጋል። ስንት አመት ነው? ብዙ ጊዜ ነው። ምን አደረከው? ይሮ ጭንቅላት ተይዘዋል፣ ተይዘዋል። የአገራችን ህዝብ ድንዝዝ ነው። አቤት ፍዘዝ፣ ስልል አቤት መፍዘዝ፣ አቤት መፍዘዝ፣ የመፍዘዝ ማዕበል፣ የመፍዘዝ ማዕበል። የማንፈዘው ተንኮል ላይ ሲሆን፣ አቤት አቤት፣ ያኔ ፏ የሆነ ቦታ ላይ ሲሆን፣ የሆነ ክፉ ሥራ ላይ ሲሆን፣ በጣም ብልጦች ነን። ስንት ዓመት ነው? ምን አደረገው? በሰላሳ አመት አይኑን ያዘው ነው የፈዘዘ ደግሞ ሲያይ ልጁንም ያፈዛ እሱ አባት ፈዞ ልጁንም ያፈዛ ሚስቱንም ያፈዛል። አያለሁ ይላል አይን ቢያይም ደግሞ ሌላውን ለማፍዘዝ ነው የሚያየው። ሁለተኛ ደግሞ እ ፈዞ እድሜውን ሙሉ ቆይቶ ወይኔ እከሌ ቀደመኝ፣ አብረን ነበር ያደግ ነው አብረን ነበር የተወለድ ነው አብረን ነበር የተማር ነው አብረን ነበር የምንሰራው ይልና፣ ደግሞ ሲያወራ ከሱ ያለው የሰማው ይሄድና እንደገና ደግሞ ያንንም ያፈዛ እህ ብሎ ሲያምጥ በሌላው እንደ ምቀኝነት የሆንና ያም የሚሮጠውን ደግሞ ያፈዛል። እርስ በርስ እንደዚህ ስንፋዘዝ ነው ኖር ነው። ስንፋዘዝ አቤት አቤት አቤት። አሁንም እዚህ እኮ አናስተውልም። የሚገርመው በጣም ይሄ ለሚቀጥለው የሚሆን ተስፋ አናስተውልም። ለሚቀጥለው የሚሆን መንፈሳዊ እልህ አናስተውልም። አሁን አየን በቃ ይገርማል። ትላለ እዛ አንድ ብርጭቆ ስትጨምር ስትጨብጥ ድራፍት በቃ የለም ሌላው ነገር

አረ ትልቅ ደረጃ ምድርስ ሰው ነበረች። ትልቅ ደረጃ ምድርስ ነበረች። ፀሐፊ አድርገን አስቀመጥናት። አይ ስንት ዓመት ነው አንተ? ከቆየ 17 ዓመት ላይ ዋለች። ስራ ስትጀምር ነው የተመተተባት። ተመርቃ ስራ ስትጀምር ተመተታ። በምን ተመርቃ? በሴክሬታሪያል ሳይንስ ኤንድ ኦፊስ ማኔጅመንት። ስራ ስትጀምር አለቆቿ ሊያሳድጓት ሲያስቡ እዛው ተመተተባት። ቀያው አለ ጻፊ እንደሆነች አላደገችም። እንኳን እሷ ደሞዟ አያድግም። ደሞዟም አላደገም፣ ደሞዟም አላደገም። 17 ዓመት ሰርታ 10 ሺህ ነው የምታገኘው። ስንት ሺህ ነው? 10 ሺህ ደሞዟም አላደገም። ለምን ያድጋል? ቤት ወቅ እናት ናቸው እናቷ ናት። ዛር ነው ይላል። ያ ከአባቷ የመጣው ዛር ነው ይላል። አሁን ሰሞኑን አምስት ቀኗ ነው። እህል ከቀመሰች ውሃ ብቻ ነው የምትጠጣው፣ ውሃውም ይወጣል። እና ያኔም እዚህ ሜሪ አቦ በነበሩ ጊዜ ሶጋ መከን ነበረ። ድሮ እኮ ነው እሱ ስንት ጊዜ እና እንደዚህ አድርጓት ይው እስከ ዛሬ ለምን ቆየ እኮ ነው። በቃ እንግዲህ ቦታውም እንትን አለን አልመቸናለ። ያውሱ የሚያው ይዘን የለን ይዘን የለ ነው ነገሩ። አሁን እንግዲህ የዛሬ አስራ ሁለት አመት ተይዞ ይሄና አለ ዘመን መጨመሩ አስራ ሁለት አመት እስረኛ በፈቃዳችን በባህሪያችን በመንፈሱ አገዛዝ የዚህ ዓለም ገዢ ያለው እኮ ለዚህ ነው። የዚህ ዓለም ገዢ ማለት ውስጥህን ገዝቶ ሀሳብ እያስለወጠ ራሱን ከባህሪ ጋራ አስማምቶ እድልህን እየሰበረ ዘመንህን መፍጀት ማለት ነው ጊዜህንም መግደል ጊዜህን ከገደለ በኋላ ምን ሆኖ ነው እንግዲህ። የዛሬ 12 ዓመት አለ ተብሎ ከታወቀበት ጊዜ ጀምሮ ስጸልይ፣ ስገጂ ሁሌ አናቋርጥም። በቤታችን ውስጥ መቼም ሁሉም አለው ጸሎት ያደርጋል። ወንድሟም አለ ሌሊቱን ቆሞ ነው የሚያድረው። እና አሁን የወንድሟም ነው እንደዚህ እንትን ብሎ ያስመጣት እና ለዚህ ነው እሷ የራሷ ብርታት መኖር አልነበረበትም ነበረበት ብርታት ግን ላይ ምን እንደሚይዛት እንጃ በቃ መተኛት ነው አያስተውልም አስተዋይ የለውም ይገርማል እንግዲህ አስራ ሁለት አመት ሙሉ አብሮ ቁጭ ማለት ማለት ነው አንድ አመትና ስድስት ወር እንኳን ይከብዳል እኮ ይሄን አለ ዘመን ይሄን አለ ደግሞ ዘመን እየሰራ ነው የምትታየዋን እንዳትታይ እያደረገ የምታገኘውን እንደማታገኝ እያለ የምሰራውን እንደማሰራ እያደረገ ስራ ላይ ነው ያለው። ምንም አይሰራም እያልክ ፎክር። ታዲያ እምኒ ዘራ እየሰራ እኮ ነው ያለው። ካንተ በላይ የሚሰራው እንደውም እሱ ነው። በሎጂክ በሎጂክ እና በፍልስፍና ይበልጥሃል። ውስጥ ያለው ጠላት እንዴት እንደሚያፈዝህ እንዴት እንደሚሰብር፣ ጊዜን እንዴት እንደሚገልና ታሪካዊ የሆነ ውድቀት እንድትወድቅ እንዴት እንደሚያደርግ በጣም ያውቃል። ይህንን እውቀቱን የምትሰብረው በአምልኮት ውስጥ ስትንበረከክ። ባልተዘጋጅ ቧጥናው ጠቅሰኑታል። ዛር አለ። የእናት አባት አባት አለን። አባትየው እንዴ ነው ያጓራሉ። አረ እንደውም ምንም ነገር እንትን አይልም፣ አርፏል። ቆይቷል ሶስተኛ ዓመቱ ነው። ምንም እንደዚህ አይነት ነገር እንደውም በቃ በጣም ነው የሚጠላው። ዛር ምናምን አይወዱም፣ አይወድም። ታዲያ ይፍተው ወልዷሉ። ግን የዘር በዘር ነው የመጣሁት ነው የሚለው

ምን ነው ይሄን ያህል ዘመን ፈጅሽ? አስራ ሁለት አመት። ያን ይሄ ስንክሳሩ ብዙ ነው መምህር የሚጎትተን ነገር ብዙ ነው። ስራ ይጎትታል፣ ልጆች ይጎትታሉ፣ ቤተሰብ ይጎትታል። ይሄን የማይሞላለን እሱን ስንታገል በቃ በይ በርቻው በርት ዘብይረ በርት በርቻው ነው ምግብ ሲከለክልሽ ብቻ ነው የምትመጪው እኮ። የሚገርመው፣ ትክክለዋል። ወደ እዚህ እንደሱ ሲሆን ነው የማውቀው ማለት የመንፈሱ ውጊያ መሆኑ ራሱ ለእኔ የሚገባኝ፣ ምግብ አልቀመጥ ሲለኝና መብላት ሲያቅጠኝ፣ ኦኬ መታት ነው ማለት ነው ብዬሽ ነው። ያኔ ደግሞ እንደገና የዛሬ አስራ ሁለት ዓመት ምግብ ከለከላት። ምግቧን ስትበላ አስራ ሁለት ዓመት ቆይታ መጣች። ዛሬ ምግብ ሲከለክላት በአስራ ሁለት ዓመት መጣች ማለት ነው። እ በጣም ይገርማል እ በይ በእናታችን ይበርቱ። ማነው? አብደላህ አብዲ ኢላህ የሚለው ነው። አብደላ የተባለ አብድ ማለት አገልጋይ ኢላህ ማለት እግዚአብሔር ገብረ እግዚአብሔር ማለት ነው አብደላ ማለት ወደ እስክንድሪያ ስትሄዱ ክርስቲያኖቹ አብደላ ይባላል። አብዲ ኢላህ ነው። አብዲ ኢላህ ማለት ገብረ እግዚአብሔር የእግዚአብሔር አገልጋይ ማለት ነው። በል በርታ፣ ጫት እንዳትቅ አይ አብደላ